ታክስ ኢንስፔክተርስ ዊዛውት ቦርደር ድንበር የሌላቸው ግብር አስከፋይ ወይ ደግሞ ቀረጥ ግብር አስከፋይ ያለ ድንበር የሚሰራ ድርጅት ማለት ነው። ድንበር የማያግደው የተባበሩት መንግስታት ስር ያለ ድርጅት ነው። የተባበሩት መንግስታት ሲባል ምንድነው ይሰማን? ምንድነው ይመስላል ለዓለም ሰብአዊ መብት የሚያስጠብቅ ፌር በሆነ መንገድ ለዓለም ሕዝብ የሚሰራ ለሀገራት ተወካይ የሆነ ነው ይመስለን፣ አይደል? እስቲ አንድ ነገር የተባበሩት መንግስታት ከአሜሪካ ፈቃድ ውጭ ዩናይትድ ስቴትስ ኦፍ አሜሪካ ፍቃድ ውጭ አንድ ነገር ያደረገውን ነገር ንገሩኝ። እስቲ እስቲ እንደው ፖዝ አድርጋችሁ አስቡ የተባበሩት መንግስታት አሜሪካ ሳይፈቅድለት ሳይፈቅድለት ስለተቃወመች ዓለም ቪቶ ፓወር ስላላት ምናምን ፈቃድ ያስፈልገዋል። ይህንን ዓለም የሚያስተዳድረው ማን እንደሆነ መቼም አሁን ብዙ ሰዎች ብዙዎቻችን እያወቅን ይመጣን ይመስለኛል። አለ እንዴ? ይህ የተባበሩት መንግስታት የሚባለው ከመጀመሪያም ሲሰራ የዛሬ ሁለት ዓመት አካባቢ የሰራሁላችሁ ቪዲዮ አለ። አሁንም ዩኤን በሚል የተባበሩ መንግስታት ምን እንደሆነ ከመጀመሪያም አሰራሩ ታዳጊ ሀገሮችን ወይ ደግሞ በኮሎናይዜሽን ስር የነበሩ በቅኝ ግዛት ስር የነበሩ ሀገራት ነፃ ስለወጡ እነሱን እንዴት አርገን እናስተዳደር፣ እንዴት አርገን ይህንን ሲስተም፣ አሁን ያለንበት ሲስተም በዚሁ እንዲቀጥል፣ የገዢና ተገዢው ሲስተም ማለት ነው፣ በዚሁ እንዲቀጥል ተብሎ የተሰራልን ነው። በመጀመሪያ ደረጃ ሊግ ኦፍ ኔሽን ነበር የሚባለው አይደል? ከዛ ምናደረጉት ባንኮች መስራት አለብን የገንዘብ። አሁን ምንድን ነው እንዳለ የዓለምን ህይወት የሚያስተዳድረው ብር ነው፣ ገንዘብ ነው። ያንን ገንዘብ ለመቆጣጠር ሀብትን ለመቆጣጠር በገንዘብ ነው አይደለ እንዴ? ያንን ገንዘብ ለመቆጣጠር ደግሞ ምን አይነት ሲስተም ፈጠሩ? ባንኮች ሰሩልን። ሁለት ባንኮች ሁሌም እነግራቸዋለን፣ እነዚህ አይኤምኤፍ እና ወርልድ ባንክ የሚባሉ እነሱም ባንኮች ሰሩልን። የተባበሩት መንግስታት ነው የሰራልን። ስራው ምንድን ነው እኛን ያለንበትን ህይወት በዚሁ እንዲቀጥል ማድረግ። የተነገረን ለእድገት እንዲመጣ ዲቨሎፕመንት እንትን እንዲኖረን ታዳጊ ሀገሮች ተብሎ ነው ስሙ ታይትሉ። ግን ስራው ምንድን ነው? እኛ ከዛን ጊዜ ጀምሮ የዛሬ ስልሳ ዓመት ሰባ ዓመት ጀምሮ በዛ ቀንበር ስር በብድር በተለያየ አይነት ዘዴዎች ካለንበት ስቴት ውስጥ እንዳንወጣ ካለንበት የእድገት እንትን ውስጥ ወጥተን ወደ ገዢዎቻችን ጋር እንዳንደርስ የሚያደርጉን ድርጅቶች ናቸው። በዩናይትድ ኔሽንስ ስራ የተሰሩልን ከዛ ምንድን ነው ለምሳሌ እንደ ወርልድ ደብሊው ኤችኦ አለ ወርልድ ሄልዝ ኦርጋናይዜሽን የሚባለው አለ፣ ወርልድ ፉድ ምናምን አለ። እና የተለያዩ ድርጅቶች አሉ። እነሱ እንደ እርዳታ ምክንያቱም፣ እርዳታ ሲሰጠው አንድ ህዝብ በእርዳታ ሲተዳደር እድገት አያመጣም። ቁጭ ብሎ እርዳታውን ነው የሚጠብቀው። እነሱ እራቸው ስራቸው ያንን ስታተስኮ መቀጠል ነው ያንን ህይወታችንን መቀጠል ነው። ታክስ ኢንስፔክተርስ ዊዛውት ቦርደር የሚለው ሲሰራ በይፋ አልተነገረንም። እስቲ ሄዱና ሄዱት እስቲ ሄዱና ስራውን ተመልከቱት። ስራው ምንድን ነው መሰላችሁ? ብር ሲሰጠን እኛ በእዳ ነው፣ በእያንዳንዱ ታዳጊ ሀገር እዳ ውስጥ ነው ያለው። እዳው ከያደገው ሀገሮች እዳ ይለያል። የእኛ እዳ ከወልድ ባንክና አይኤምኤፍ ነው የሚመጣው። በዛ በአይኤምኤፍና ወልድ ባንክስ የሚሰጠን እዳ እንድንከፍለው እንድንመልሰው አይደለም ለመመለስ ራሱ የጣሩ ሀገራት አሁን ቶሎ ብሎ ዳይን ላንተን ልመልስ ብሎ የጣራ ሀገር ማቅም ይደረግበታል። አይወደድም። በጊዜው በተሰራለት በዛ ጊዜ ነው በየጊዜው መለስ ያለበት። በዛ ላይ ደግሞ መመለስ ያቅተዋል። ብዙ ሀገር ታዳጊ ሀገር መመለስ እንደማይችል ያውቁታል። ከዛ እዳ ስለምንፈልግ፣ እዳሁን ለመቀበል ደግሞ የምናሟላቸው ነገሮች አሉ አለ። ከዛ ውስጥ አንዱ ለምሳሌ ያለንን ንብረት በግለሰቦች ማስገባት ያለንን ተፈጥሮ ሀብት መሸጥ፣ ያለንን የተፈጥሮ ሀብት በግለሰቦች እጅ ስር ማስገባት፣ ለምንድን ነው? ያንን ዕዳ ለመክፈል ታክስና ግብር ሰብስበን ቶሎ ብለን ሰብስበን ለመክፈል እንዲረዳን ማለት ነው። አሁን ምንድን ነው? በጣም ብዙ ሀገር መክፈል ስለማይችል የማይችልበትን ምክንያት ተብለው ለሚቀጥለው ብድር በየዓመቱ እየሄድን ነው የምንበደረው። ምክንያቱም በጀታችን ውስጥ አለ። በጀት እያንዳንዱ ታዳይ ሀገር በጀት አለው። እስፔሻ የአፍሪካ ሀገር እና እዛው በጀቱን ሲያወጣ ሄዶ ብድር ሲጠይቅ ይህ ማሟላት አለብን። አንደኛ ታክስ ስለማትሰበስቡ አፍሪካ ውስጥ ካሉ 54 ሀገሮች ውስጥ ወደ 26 በላይ የሚሆኑ ታክስ አይሰበስቡም። ግብር የለም፣ አይሰበስብም። ጭራሽ ይሲ መንግስት መነገድ አይችልም። ሄዶ ኢንቨስት ማድረግ አይችልም። መንግስት እንዳለ ዓለም ላይ ያለ መንግስት የሚተዳደረው ግብር በግብር ነው። ግብር በመሰብሰብ ብቻ ነው መንግስት እንካ የሚያገኘው። ሌላው አትራፊ አይደለም፣ ሄዶ ነጋዴ አይደለም፣ መነገድ አይችልም። እና ምንድነሱ ግብር ማለት ያለ ግብር አገር መተዳደር አይችልም። አስተማሪ፣ ሆስፒታል፣ ዶክተር፣ የሆስፒታል ሰራተኞች፣ ወታደር፣ ሀገር የሚጠብቅ ፖሊስ ማንኛውም አይነት የመንግስታዊ የሆነ ነገር መብራት፣ የመንገድ መብራት፣ መንገድ መስራት አይችልም። እያንዳንዱ ቀን ተቀን የምንጠቀምበትን ህይወታችንን ማድረግ የሚቻለው ግብር ሲሰበስብ ብቻ ነው። ያንም ግብር ያስ መሰብሰብ ደግሞ ለአንድ ደሃ ሀገር መንግስት በጣም ይከብደዋል። ምክንያቱም ህዝቡ ደሃ ነው። ህዝቡ ደሃ ስለሆነ ኦልሬዲ ህዝቡን የሚያስተዳድረው ደሞዙን የሚከፍለው ተበድሮ ነው አለ እንዴ። ያንም ብድር ደግሞ መመለስ ስለማይችል የሚቀጥለውም ጊዜ ሲሄድ ብድር አለበት። ብድሩ የጨመረው የሚመጣው በየዓመቱ ብድሩ ሳይሆን በጣም ከፍ ባለ ወለድ ስለሆነ የሚያስከፍሉን። አንድ ብድሩ መመለስ ያልቻለ ሀገር በሚቀጥለው ብድር ሲበደር ወለዱ ከፍ ተደርጎ ነው የሚሰጠው። ሪስክ ያለበት ሀገር መክፈል ወይ ደግሞ ዲፎልት ማድረግ፣ ዲፎልት ሊያደርግ ስለሚችል ተብሎ ታክሱ ነገር ይጨመርበታል። እንትኑ ኢንተረስቱ ብድሩ የሚሰጥበት ከዛ ይሄ ድርጅት የተቋቋመው የእኛ አገር ታክስ መክፈል ወይ ደግሞ አከፋፈልን ለመርዳት ከዌስተርኑ ሀገሮች ይላካሉ። ኦዲተሮች ታክስ ኮሌክተሮች ይላኩና ለእኛ ከኛ ከኛ ሀገራት ጋራ ከታዳይ ሀገራት ጋር አብሮ እየሰሩ እንዴት አድርገው ከህዝቡ ታክስ በደንብ አድርገው ጨምቀው ማውጣት እንደሚችሉ ወይ ደግሞ እንዳለባቸው መጥቶ ለመንግስታት ያንን ይሰራሉ። ማንኛውም መንግስት ያንን ይሄን ድርጅት አልቀበልም ያለ ወይ ደግሞ ታክሱን ህዝቡ ላይ እንዲጨምር በተለያየ አይነት መንገድ ታክስ ጨምሮ እዳውን ቶሎ ቶሎ መክፈል እንዲችል እንዲረዱ ተብሎ የተሰራ ድርጅት ነው። ታክስ ኢንስፔክተርስ ዊዝአውት ቦርደር፣ የማንኛውም ታዳጊ ሀገር ስፔሻሊ አፍሪካ ሀገር እንደውም እላችሁ ማንኛውም አፍሪካ ሀገር መምጣት ይችላል። እምቢ ማለታችንም የሀገር ከዛ ደግሞ አብሮ ኮኦፐሬት ማድረግ አለበት፣ አብሮ መስራት አለበት። አለዛ የሚቀጥለው ብድር ሳንክሽን ነው የሚደረገው፣ ሀገሩ አብሮ ያልሰራ። እነሱ ደግሞ ዋናው ዋናው ስራቸው እንዴት አድርገው ከህዝቡ ላይ ሞር ገንዘብ አውጥተው ወደ አይኤምኤፍና ወርልድ ባንክ እንደሚልኩ ያንን ብቻ ነው ፕሮግራም የሚያደርጉት እንጂ ህዝቡ ተቸግሯል፣ ህዝቡ ይህንን መክፈል አይችልም የሚባል ነገር የለም። እነሱ ይህንን ታክስ መጨመር አለብ። ለምሳሌ አሁን ታክስ በግብር ማለት ነው። በየሀገሩ የተለያየ ነው ያለው አይደል? አንዳንዱ ሀገር 30 ፐርሰንት እኛ ጋር 30 ነው መሰለኝ። አንዳንዱ ሀገር አለው ዩኬ 27 25 ፐርሰንት፣ ጀርመኖች 30 ፐርሰንት ምናምን እያለ በየሀገሩ አለ። አሁን ግን ለምሳሌ ቪኤቲ የሚባላል ኦኬ፣ እቃ ስንገዛ እቃው ላይ ነጋዴው የሚጨምረው 20 ፐርሰንት አካባቢ ነው። አንዳንዱ ሀገር 18 19 ብዙ 20 ፐርሰንት አካባቢ እቃው ላይ ይጨምራል ነጋዴው ወይም ደግሞ አምራች እቃውን። ይጨምርና ያንን ከሚገዛው ሰው ላይ ሰብስቦ ለመንግስት ይሰጣል። 20 ፐርሰንት ማንኛውም የሚሸጥ የሚለወጥ ወደ ሀገር ውስጥ የሚገባ እቃ 20 ፐርሰንት ግብር ላዩ ላይ ይጨመርበታል፣ እቃው ላይ ኖርማል ግብር ከሚከፍለው ውጭ ማለት ነው። ነጋዴውም ሆነ ነጋዴ ያልሆነ ሰው የሚከፍለው ግብር አለ፣ እሱ 25 ፐርሰንት፣ 30 ፐርሰንት። ከዛ ደግሞ 20 ፐርሰንት ደግሞ እቃው ላይ ይጨምራሉ። ያ ኢትዮጵያ ውስጥ የለም አይመስለኝም ቪኤቲ ያለ አይመስለኝም። ሲል ትነግሮኛላችሁ እና ያ ታክስ የሌለበት ሀገር ኢትዮጵያ አይነት ሀገር ማለት ነው። ይመጡና ቪኤቲ መጨመር አለባችሁ ታክስ ግብር መጨመር አለባችሁ እቃ ላይ ይባላል። የሚሸጠው እቃ ላይ ነጋዴው ግብር ከሚከፍለው ውጭ ደግሞ እቃው ላይ 20 ፐርሰንት፣ 15 ፐርሰንት፣ 25 ፐርሰንት ጨምሮ ይባልና እሱን ሰብስባችሁ ወደ አይምኤፍ እና ወርልድ ባንክ መላክ አለባችሁ። ከዛ ምንድን ነው የሚያሩ፣ የሀገሩ ህዝብ መቼም ከድህነት አይወጣም። መቼም ከድህነት እንዲወጣ ደግሞ አይፈለግም። ከድህነት ከወጣ ጉልበቱን መሸጥ አይችልም። ያለውን ጥሬ እቃውን መሸጥ አይችልም። ያለውን የተፈጥሮ ሀብቱን መሸጥ አይችልም። ያንን ደግሞ ካጡ ወስተር ነው የነሱ ድህነት ጀመረ ማለት ነው። እና ምናልባት ይሄም ብዙቻችን የምታውቁ ልንወት ትችላላችሁ። ለማታውቁት ግን ታክስ ኢንስፔክተርስ የሚባል ነገር ዊዛውት ቦርደር የሚባል የዩናይትድ ኔሽን ከሰማችሁ፣ ስራቸው ምን እንደሆነ እስቲ ሄዳችሁ አጣሩት። ባላችሁበት አካባቢነት ልታያቸው ትችላላችሁ። ይመጣሉ። መጥተው ኢንስፔክት ያደርጋሉ። አገሮችን እየሄዱ ይቆጣጠራሉ። ግብር በትክክል መሰብሰባቸውን ይቆጣጠራሉ። በትክክል ግብር የማይሰበስብ አገር ብድር አይሰጠውም። ብድር ያልተሰጠረው አገር ደግሞ ኢኮኖሚ ክራሽ ነው የሚያደርገው። በጣም ትልቅ ችግር ውስጥ ነው የሚገባው። ስፔሻሊ የታደገ ሀገር ያለ ብድር ዩናይትድ ኔሽን የዓለም የተባበሩት መንግስታት ነው ዓለምን የሚያስተዳድረው ተብሎ ነው እኛ የተማርነው። ዩናይትድ ስቴትስ ኦፍ አሜሪካ ነው የሚያስተዳድረው። ማንኛውም ነገር ዩናይትድ ስቴትስ የፈቀደው ነገር ብቻ ነው ሀፕን የሚያደርገው። እነሱ ያልፈቀዱት ነገር ብቻቸውን ሆነው አንድ ሀገር ያ ሁሉ ነገር ሲያደርግ ወደ ዘጠኝ አስር ጊዜ ቪቶ አንድ ሀገር ብቻውን ማንም ምንም አረጋችን፣ ዩናይትድ ኔሽን ምንም መጮ ብቻ ወሬ ነው። ተሰብስበ ወሬ ሴኪዩሪቲ ካውንስል የሚባል አለ። አምስት አሉ፣ አምስቱ መስማማት አለ። አምስቱ ተስማማ፣ አራቱ ተስማምተዋል እኮ። አራቱ ዘጠኙንም ጊዜ አራቱንም ተስማምተው አንዱ ብቻ ነው በቪቶ ፓወር ያስቆመው ጠቅላላውን ነገር። አሁን ራሱ ሲስማማ ዩናይትድ ስቴትስ ስለተስማማ ነው ብዙ ነገሮች ሀፕን የሚያደርጉት አለ